ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮንስ ቤተሰቦች፣ የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማራ ዜናዎችን ነግራችኋለሁ፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱ ታውቋል። ባህር ዳር ዙሪያ፣ ቋራና ሻውራ ቀጠና በከባድ መሳሪያዎች የታገዘ ውጊያ መቀጠሉን የኢትዮንስ የመረጃ ምንጮች አስታውቀዋል። ላለፉት ሁለት ዓመታት የቀጠለው ውጊያ ዛሬም በተለያዩ አካባቢዎች ተባብሶ መቀጠሉን የተመለከተ ሪፖርት ይዘናል። በዝርዝር እንመለከታለን። ትግራይ ክልል ለኢትዮጵያ ብሔራዊ ባንክ ባቀረቡ የወርቅ መጠን ከሌሎች ክልሎች ቀዳሚ ነው ተባለም። በአገዛዙና በዋት መካከል በተፈጠረው ውጥረት የወርቅ ንግድና ዘረፋ ተስፋፍቷል። በህገወጥ መንገድ ወደ ሌላ አገር እየወጣ ነው ቢባልም አሁንም ከትግራይ ክልል ወደ ብልጽግና አገዛዝ የሚላከው ወርቅ ቀዳሚ ነው ተብሏል። በዚህም ላይ ዝርዝር ይዘናል። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉ አነጋጋሪ ሆኗል። የብልጽግናው መንግስት የሚዲያ አፈናውን አጠናክሮ የቀጠለ ሲሆን አሁን ደግሞ የህዝብ ተወካዮች ምክር ቤት ራሱ ያወጣቸውን ህጎች በመገደብ በሚዲያዎች ላይ አዲስ ገደብ መጣሉን የተሰማው ለምን የሚለውን በዝርዝር እናያለን። አሜሪካ በእስራኤል የሚገኘው ኤምባሲዋን ለማፈንዳት ሞክሯል ያለችውን ግለሰብ በቁጥጥር ስር አውላለች። አሜሪካ በእስራኤል ቴልአቪቭ የሚገኘው ኤምባሲዋን በተቀጣጣይ ፈንጅ ለማፈንዳት ሞክሯል ያለችውን የአሜሪካና ጀርመን ጥምር ዜግነት ያለውን ግለሰብ ነው ይዣለ ያለችው እኒህእና ሌሎች ዜናዎችን እነግራቸዋለሁ። ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ መካከል ከባድ ውጊያ መቀስቀሱ ታውቋል። ባህር ዳር ዙሪያ፣ ቋራ፣ ሻውራ ቀጠናዎች በከባድ መሳሪያ የታገዘ ውጊያ መቀጠሉን የኢትዮኒስ የመረጃ ምንጮች አስታውቀዋል። በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማ ትላንት ምሽት ጀምሮም በከባድ መሣሪያ ታግዞ በቀጠለው ውጊያ የአማራ ፋኖ ብሔራዊ ኃይል አፋብኃ አባላት ከተማዋን መቆጣጠራቸውን ነዋሪዎች ተናግረዋል። በሻውራ ከተማ የነበረው የአገዛዝ ጦር ከፋኖ የተከፈተበትን ውጊያ ተከትሎም ከከተማ ወጥቷል ያሉት የመረጃ ምንጮች ሆኖም አገዛዙም ዛሬ ጠዋት ጀምሮ ከተማዋን መልሶ ለመያዝ ከባድ መሳሪያዎች ሲተኩስ አርፍዷል ብለዋል። ውጊያ የተቀሰቀሰው ፋኖ ወደ ሻውራ ከተማ በመግባት በአገዛዙታዎች ላይ ከፍተኛ ተኩስ መክፈት ተከትሎ መሆኑን የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። በተመሳሳይ በምዕራብ ጎንደር ዞን ቋራ ወረዳም ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን ለማወቅ ተችሏል። ውጊያው ደለጎ ከተማ ዙሪያናም በምሁር አካባቢዎች መቀጠሉን የተናገሩ የመረጃ ምንጮቻችን በአገዛዙም ሆነ በፋኖ በኩል የውድ መሳሪያዎችን በመጠቀም እየተረገ የሚገኙ ውጊያው ከባድ እንደሆነ ተናግረዋል። በቋራና መተማ ቀጠና አገዛዙ የአየር ወለድና ኮማንዶ አባላትን ሲያስገባ የሰነበተ መሆኑ መዘገባቸው የሚታወስ ሲሆን ትላንትናና ዛሬ በቀጠና የተከፈተው ውጊያ ግን የፋኑ ኃይሎች የጀመሩትንና አካባቢውን ከአገዛዙ ማስለቀቅን ያለ መዘመቻ ነው ሲሉ የፋኑ የመረጃ ምንጮች ነግረውናል። በቋራ ደለጎ ዙሪያና በሞር እንዲሁም በማዕከላዊ ጎንደር ሻውራ ከተሞችና አካባቢው በተቀሰቀሰው ከባድ ውጊያም በሰውም ሆነ በንብረት ላይ የደረሰ ጉዳት ለጊዜው ማወቅ አልተቻለም። በክልሉ ታዲያ ባህር ዳር ዙሪያም ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አመራሮች አስታውቀዋል።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 አዴታናና ምላጭበር በተባሉ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበት ውጊያ መደረጉ ታውቋል። በዚህ ውጊያ አንድ ሻምበል የአገዛዙ ጦር በፋኖ ሲደመሰስ በርካታ የጦር መሳሪያዎች ተመርኳል ሲል የአፋብኃ ጎጃም አንደኛ ክፍለ ጦር ነው ያስታወቀው። በተመሳሳይ በምስራቅ ጎጃም ዞን መርጦ ለማርያም ቀጠና ድቦና ሰኞ ገበያ አካባቢ በትላንትና ሁለት ከባድ ውጊያ ሲደረግ መሃሉን የአማራ ፋኖ ብሔራዊ ኃይል አባይ ሸለቆ ብርጌዳ አስታውቋል። በዚህ ውጊያ በርካታ የአገዛዙ ወታደሮች መገደላቸውን ነው አፋብኃ ያስታወቀው። በተያያዘም በሰሜን ሸዋ ዞን መራ ቤት የቀጠና አለም ከተማ የፋኖ ኃይሎች ዘልቅቡ መግባት በፈጸሙት ጥቃት አገዛዙ በአካባቢው በንጹዓን ላይ ለሚፈጽመው ጥቃት ተጠያቂ ነበር የተባለን የስራ ኃላፊ ላይ እርምጃ ተወስዷል። የአማራ ፋኖ ብሔራዊ ኃይል ሸዋ ናዶ ክፍለ ጦር አስታውቋል። በጥቃቱ የተገደለው የአገዛዙ ስራ ኃላፊ አቶ አድነው ጌታ ነው የሚባል መሆኑን ያስታወቁት አፋብኃም ተባባሪ ነበር የተባለ ሌላ ያገዛዙ ሰውም በፋኑ መያዙ ታውቋል። በተመሳሳይ በዚሁ በሸዋ ቀጠና ቡልጋና ምንጃር አካባቢ ኮረማሽና ጭቃ ቆላ በተባሉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰባቸው ውጊያዎች ተመዝግቧል ተብሏል። በትግራይ ክልል ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን በአገሪቱ አሁንም ከፍተኛ ነው ተባለም። በአገዛዙና በዋት መካከል በተፈጠረው ውጥረት የወርቅ ንግድና ዘረፋ ተስፋፍቶም በሕገ ወጥ መንገድ ወደ ሌላ ሀገር እየወጣ ነው ቢባልም አሁንም ከትግራይ ወደ ብልጽግና አገዛዝ መጋዘን የሚላኩት የወርቅ መጠን ከፍተኛ ነው ተብሏል። የትግራይ ክልል በ2017 በጀት ዓመት 10 ወራት ውስጥ 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከሌሎች ክልሎች ቀዳሚ መሆኑን የአገዛዙ የማዕድን ሚኒስቴር እወቁልኝ ብሏል። አገዛዙ በተለያዩ መገናኛ ብዙኃን ከትግራይ ክልል ወርቅ ወደ ተለያዩ ሀገራት በህገወጥ መንገድ እየተላከ ነው የሚል ዜና እና ዶክመንተሪ እንዲሁም ፕሮግራም ሲያሰራ ቆይተዋል። ይህን ጉዳይ በተመለከተ በትግራይ በኩልም እውነት ነው የሚሉ አመራሮች የነበሩ ቢሆንም ወርቁ ግን አሁንም ቢሆን ወደ አገሪቱ የሚላከው በከፍተኛ መጠን እንደሆነ ራሱ የብልጽግና አገዛዝ መስክሯል። የቀድሞ የክልሉ ፕሬዚዳንት ጌታቸው ረዳ በበኩላቸው የዋት አመራሮች እና ወታደራዊ አዛዦችን በእፍስም በመጥቀስ ጭምር ወርቅ እየዘረፉ ነው፣ በኮንትሮባንድ እየሰሩ ነው የሚል አቤቱታን ማንሳታቸው ይታወቃል። ይህ ሁሉ ሆኖ ሳለ በአሁኑ ሰዓት ለብልጽግናው አገዛዝ ከፍተኛ ወርቅ እየቀረበ ያለው ከትግራይ ክልል መሆኑ ራሱ የአገዛዙ ተቋም ይፋ አድርጓል። ታዲያ የአገዛዙ ሚኒስቴር ባለፉት አስር ወራት ኢትዮጵያ ከወርቅ ሁለት ነጥብ አምስት ሰባት ቢሊዮን የአሜሪካን ዶላር ገቢ ማግኘቷን ያስታወቀ ሲሆን ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቧል ብሏል። ከክልሉ ለብሔራዊ ባንክ የቀረበው የወርቅ መጠን ሲታይ ታዲያ በዋናነት ከትግራይ ክልል 12210፣ ከኦሮሚያ ክልል 10 ከጋምቤላ 4590 እንዲሁም ከቢሻንጉል ጉምዝ ክልል ደግሞ 3689 ኪሎ ግራም ወርቅ መቅረቡን የማዕድን ሚኒስትር ዴታ ተናግረዋል። አገዛዙ በተለያዩ የአገሪቱ አካባቢዎች ያሉ የተፈጥሮ ሀብቶችን ምሳሌ በመውሰድ እንደ ወርቅ ያሉትን በመሸጥና በዱቤ ጭምር በማስያዝ የጦር መሳሪያዎችን ከአጋር አካላቱ እየገዛ ይገኛል። እነዚህ የጦር መሳሪያዎችን በመጠቀም ተመልሶ በሚካሄደው ውጊያ የራስን ዜጎች ከመግደሉ ባለፈ በህገ ወጥ መንገድና ወታደራዊ ኃይሉን በማሰማራት የወርቅ ጉድጓዶችን በማውጣት ለራሱና ለጦር መሳሪያ ግዢው እየዋለ ይገኛል። ታዲያ የመንግስት የማክሮ ኢኮኖሚ ማሻሻያ የውጭ ምንዛሬ ተመን በባንክና በቁጥ በጥቁር ገበያ መካከል ያለው ልዩነት እንዲጠበቅ በማድረጌ ለብሔራዊ ባንክ የማቀርበው የወርቅ መጠን እንዲጨምር በማድረጌ ለውጤቱ መሻሻል አስተዋጽኦ አለኝ ይላል የአገዛዙ ሚኒስቴር። በባህላዊና አነስተኛ ወርቅ ምርት ለተሰማሩ አምራቾች ብሔራዊ ባንክ ተግባራዊ እንዲሆን የወሰነውን ማበረታቻ የአምራቾችን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴታ ይህም የወርቅ ህገወጥ ንግድን እንዲቀንስ አድርጓል በማለት መናገራቸው ተሰምቷል። አቶ ሚሊዮን ማቴዎስን ጨምሮ በአገዛዙ የተለያዩ ኃላፊዎች አገዛዙ ወታደራዊ ኃይሎችና የብሔራዊ ደህነት አባላትን በማሰማራት ጦርነት በመቀስቀስና በወርቅ ጉድጓዶች ላይ ወራ በመፈጸም እንደዚሁም ራሱ አገዛዙ በህገወጥ መንገድ በዘረጋቸው መስመሮች ለተለያዩ ሀገራት የሚሸጣቸው የወርቅ መጠኖች ግን አይናገሩም። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉ አነጋጋሪ ሆኗል። የብልጽግናው መንግስት የሚዲያ አፈናውን አጠናክሮ የቀጠለ ሲሆን አሁን ደግሞ ህግ አውጪ የሆነው የህዝብ ተወካዮች ምክር ቤት በራሱ ባወጣቸው ህጎች በማይተዳደርበት ሁኔታም ሚዲያዎች በፓርላማ ገብተው እንዳይዘግቡ ገደምጣሉ ተሰምቷል። ላለፉት 30 ዓመታት በዚህ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎች ሥራ የቆየው ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ መከልከሉን አስታውቋል። ሪፖርተር ክርከላ የጣለበት ግልጽ ባልሆነና ባልታወቀ ምክንያት መሆኑን ገልጿል። ከሚያዚያ 6 ቀን 2017 ዓ ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማ በይፋ ሳይገለጽ ከበር ላይ ጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏን በሚል ዘጋቢዎቹ እንዳይገቡ መከልከላቸውን አስታውቀዋል። ሪፖርተር ለምን ፓርላማ እንደ ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማ የጥበቃ ሰራተኞች እንዳይገባ ተብለን በቃል ተነግረናል ከማለት ያለፈ ለመከልከል የሚያበቃ ማስረጃ ማግኘት አልቻሉም ብሏን። ጋዜጣው ጋዜጣው ለፓርላማው ጽሕፈት ቤት ኃላፊ ምስራቅ መኮንን ለምን ሪፖርተር ፓርላማ እንዳይገባ እንደተከለከለ ጠይቀውም እኔ አልከለከልኩም በሕመም ምክንያት ቢሮ አልገባውም እንደገባ አሳውቃቸዋለሁ ማለታቸውንና ከግብ በኋላ ምላሽ አለመሰጣቸውን ገልጿል። የሪፖርተር ዘጋቢዎች እንዳይገቡ የቃል ትእዛዝ የሰጡት የፓርላማ ጽሕፈት ቤት ኃላፊ ንጉሴ መሸሻ የተባሉ ሲሆኑ በመነገሩ እንዲሁም ለእርሳቸው ሪፖርተር ተመሳሳይ ጥያቄ አቅርቦላቸው በአጭር የጽሑፍ መልእክት እኔ ያገድኩትም ሆነ የከለከልኩት ነገር የለም በማለት ምላሽ ሰጥተውኛል ብለዋል። ፓርላማው በይፋ እግድ እንደጣለ ወይም ትእዛዝ እንደሰጠ ሳይታወቅ ክልክላ መደረጉ ከህግ መሆን ከሞራል አንጻር ተገቢነት አለመሆኑን የገለጸው ሪፖርተር ጋዜጣ የሚመለከታቸው የመንግስት አካላት ወይም ህግ አውጭና ህግ ተርጓሚ እንዲሁም አስፈጻሚ መፍትሄ ይስጡ በማለት በመጠየቅ ላይ ነው ብሏል። አገዛዙ እንደዚህ አይነት ሚዲያዎችን እየከለከል ያለው በፓርላማ የተለየ ድምፅ የሚያሰሙትን የሚያሰሙትን የፓርላማ አባላት በመዘገብ በዜናና በትንታኔ በማቅረባቸውን የሚሉ በርካቶች ናቸው። በተለያዩ ሚዲያዎች ላይ የሚያሳድረው ጫናም በዓለም አቀፍ ደረጃ አገሪቱን በሚዲያና በመረጃ ተደራሽነት እንዲሁም በጋዜጠኝነት ነጻነት ወደ ኋላ ያስቀረው ነዋል። የብልጽግናው መንግስት በመጣበት ዘመን ነጻና ገለልተኛውን ሚዲያዎችን አበረታታለሁ በሚል፣ አሁን ግን የተመሰረቱትንም በማፍረስ በማገድና የያዛቸውንም በሱ ዙሪያ ብቻ እንዲሽከረከሩ በማድረግ ጭቆናውን አበርትቶ ቀጥሏል። አሜሪካ በእስራኤል የሚገኝ ኤምባሲዋን ለማፈንዳት ሞክሯል የተባለውን ግለሰብ በቁጥጥር ስር መዋሏን አስታውቃለች። አሜሪካ በእስራኤል ቴል አቪቭ የሚገኝ ኤምባሲዋን በተቀጣጣይ ፈንጅ ለማፈንዳት ሞክሯል ያለችውን የአሜሪካና የጀርመን ጥምር ዜግነት ያለውን ግለሰብ እሁድ ግንቦት 17 2017 ዓ ም በቁጥጥር ስር መዋሏን አስታውቃለች። የ28 ዓመቱ ጆሴፍ ኒውማየር በኒውዮርክ ጆን ኦፍ ኬኔዲ አየር ማረፊያ በቁጥጥር ስር መዋሉን የአገሪቱ የፍትህ ሚኒስቴር ባለስልጣናት ገልጸዋል። በኤምባሲው አቅራቢያ ተቀጣጣይ ቁሶችን በቦርሳው ይዞ ከተገኘ በኋላ በእስራኤል ባለስልጣናት ከአገሪቱ ከተባረ በኋላ በአሜሪካ መያዙ ተነግሯል። ግለሰቡ ሁለት ፍርድ ቤት የቀረበ ሲሆን በአሁኑ ወቅትም በስር ላይ እንደሚገኝ የፍትህ ሚኒስቴር አስታውቋል። ተከሳሹ በእስራኤል በሚገኘው ኤምባሲያችን ላይ ያለመ አሰቃቂ ጥቃት በማቀድ አሜሪካውያንም በሞት በማስፈራራት እንዲሁም በፕሬዚዳንት ትራምፕ ህይወት ላይ በማነጣጠር መከሰሱን ጠቅላይ አቃቤ ህግ ፓሜላ ቦንዲ ለቢቢሲ ገልጸዋል። ግለሰቡ በቁጥጥር ስር የዋለው አንድ ግለሰብ በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ ሁለት የእስራኤል ኤምባሲ ሰራተኞችን ከገደለ ከጥቂት ቀናት በኋላ ነው። የአሜሪካ የፌዴራል ባለስልጣናት ተከሳሹ በእስራኤል ሚያዝያ ወር ላይ እስራኤል እንደገባና ግንቦት 11 ዕለት ጥቁር ቦርሳ አዝሎም በቴልአቪቭ ወደሚገኘው የአሜሪካ ኤምባሲ አቀንቷል፣ ብለዋል። ግለሰቡ የኤምባሲው በርስ ሲያልፍ በጥበቃው ላይ ምራቁ መጥፋቱን የፍትህ ሚኒስቴር መስሪያ ቤቱ አክሏል። ጥበቃ ሊይዘው ሲጀም ጥበቃው ሊይዘው ሲሞክር ጆሴፍ ቦርሳውን ትተወረጧል ተብሏል። በቦርሳው ውስጥ ከተቀጣጣይ ፈሳሾች የተሰሩ ሦስት ፈንጂዎች የተገኙ ሲሆን ከተወረወሩ በኋላም ከፍተኛ እሳት የሚያስነሱ ናቸው ተብሏል። ፖሊስ በኋላ ላይ ግን ግለሰቡ በሆቴል ካገኘው በኋላ በቁጥጥር ስር አውሎታል። ጆሴፍ በማህበራዊ ሚዲያ ገጹ ላይ በቴል አቪቭ የሚገኘው ኤምባሲ ለማቃጠል ቃል መግባቱን ከማስፈር በተጨማሪ ሞት ለአሜሪካ ለአሜሪካውያን የሚል ጥሪ ሞት ለአሜሪካና ለአሜሪካውያን የሚል ጥሪ ማድረጉን ባለስልጣናቱ አክለዋል። በተጨማሪም ከግለሰቡ ጋር ግንኙነት አለው ተብሎ በሚታመን ሌላ የማህበራዊ ድረ ገጽ ላይ ትራምፕን ለመግደል መዛቱም ተነግሯል። ተከሳሹ ድለት ወደ አሜሪካ ከተላከ በኋላ በቁጥጥር ስር የዋለ ሲሆን ጥፋተኛው ነው ከተገኘ የ20 ዓመት ሥርዓት እንደሚጠብቀው ተገልጿል። ባለፈው ሳምንት ረቡዕ ሁለት ወጣቱ ጥንዶችን ያሮን ሊችንሲንኪና ሳሪሊን ሚሪንግንም በዋሽንግተን ዲሲ በሚገኘው የካፒታል አይሁድ ሙዚየም ደጃፍ ላይ በጥይት መገደላቸው ይታወሳል። ፖሊስ ተጠርጣሪ ነው ያለውን የ30 ዓመቱን ኤልያስ ሮድሪጌዝን ጥንዶቹ ላይ ከተኮሰ በኋላም ፊልስጤም ነጻ ጡጣ ሲል መጮም ተዘግቧል። የአሜሪካ የአገር ውስጥ ደህንነት ጸሐፊ ክሪስቲ ኖም ለተገደሉ ጥንዶች ሰኞ ዕለት እስራኤል በሚደረገው መታሰቢያ ሥነ ሥርዓት ላይ ይገኛሉ ተብሎ ይጠበቃል ሲል ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የትዩንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።